ሎጥ ልክ እንዳየው ማለት ልምላሜ ይኑር እንጂ ሳሩን ይኑር እንጂ በሬሆ የለመለመውን ሳር ስታይ ገደሉን ሳያየው እየሄደ ይቀረቀራል። ለምን የለውም ክብር፣ የምታደርገውን ነገር ይሰጣል። የጣልከውን የምታነሳበትን መንገድ ያሳይሃል። የግል ጊዜ ይኑራችሁ። ህይወታቸው የተበላሸ ሰዎች አትቅበዝበዙ። እድሎች ያበላሻችሁ ሰዎች አትቅበዝበዙ። የእናንተን ነገር የሚሠራ የሰው ኃይል የለም። የእናንተን ነገር የሚሰራ እግዚአብሔር ብቻ የግል ጊዜ ሲባል የግድ ሌሊት ዘጠኝ ሰዓት ይመስል ኖ የትኛው ጊዜ ነው? በጣም አይፐር የምትሆኑ በጣም አሪፍ የምትሆኑ የግል ጊዜ ማለት የሆነ ድቅቅ አድርገው ቀንን በሙሉ በሶሻል ሚዲያ አይነን አደንዘዘው አይነ ደም በደም ሆኖ

በተለያየ መንገድ ከሰዎች ጋር ተገናኝታችሁ ውላችሁ ስትሄዱ ኃይለኛ ሁከት ውስጥ የምትገቡ፣ አንዳንድ ጊዜ የሰዎች ስኬት ራሱ አሟችሁ፣ እንደዚህ አልነበርኩ፣ ምን ሆኜ ነው እንደዚህ እንድትሉ የሚያደርግ ፍርሃት፣ ፍርሃት የሚላችሁ ምንም ሳትሆኑ የሆናችሁ ይመስላችሁ፣ አሁን ካላችሁበት ሕይወት በጣም የወደቀና የወረደ ነገር ውስጥ ሆናችሁ አልፋችሁ መታችሁ፣ አሁን ጥሩ ሆናችሁ ደህና ሆናችሁ የምትፈሩ የምትጨነቁ ግራ የምትጋቡ ለእናንተ ነው ዛሬ እዚጋ የቆምኩት። በት ለደከማችሁ ሰዎች፣ ትናንትና ጠንካራ የነበራችሁ ዛሬ ልፍስፍስ ያላችሁ ሰዎች፣ ትናንትና ሙሉ የነበራችሁ ዛሬ የጎደላችሁ ሰዎች፣ ትናንትና ጤና የነበራችሁ ዛሬ የታመማችሁ ሰዎች ዛሬ ከፍት ትናንትና በብዙ ከበባ ሆናችሁ ዛሬ ኃይለኛ ብቸኝነት የሚሰማችሁ ሰዎች ትናንትና ነገሮቻችሁ ደህና የነበሩ ዛሬ ደግሞ የተበላሸ ነገር ያላችሁ ሰዎች የተበላሸ ትዳር ሊሆን ይችላል፣ የተበላሸ ፋሚሊ፣ የተበላሸ ስራ፣ የተበላሸ ኮሚኒኬሽን፣ የተበላሸ በጣም ብዙ ነገር ላላችሁ ሰዎች፣ እንደገና ደግሞ በሕይወታችሁ ውስጥ ግራ መጋባት ያለባችሁ እኔ እንደዚህ አልነበርኩም፣ ምን ሆኜ ነው እንደዚህ የማስበው የምትሉ የማታስቡት አይነት ኃጢአተኝነት ውስጣችሁ ልባችሁ ውስጥ መጥቶባችሁ ልታደርጉት ስታስቡ ራሳችሁ ያገኛችሁ፣ እንደዚህ ያልነበርኩም፣ አሁን ምን ሆንኩ የምትሉ የደከማችሁ ሰዎች፣ ግራ የገባችሁ ሰዎች፣ የሰለቻችሁ ሰዎች፣ በተለይ ቤተ ክርስቲያን መምጣት የሰለቻችሁ ሰዎች፣ በተለይ ህብረት ማድረግ ያስጠላችሁ ሰዎች፣ የእግዚአብሔር ቃል ሲከፈት ምን አዲስ ነገር አለ እስክትሉ ድረስ የሚያደርሳችሁ ሰዎች፣ ትናንትና ትባረኩበት የነበረ የእግዚአብሔር ቃል ዛሬ የማይባረካችሁ ሰዎች፣ አንዳንድ ችግሮቻችሁ ቋሚ የሆኑባችሁ ሰዎች፣ ትናንትና የነበረ ነገር ጸልያችሁ ይቀየር ነበር፣ ዛሬ ግን አይቀየርም። አንዳንድ ቋሚ የሆኑ ችግሮች ውስጥ እያሳለፋችሁ ያላችሁ ሰዎች የሳታችሁ ሰዎች የወደቃችሁ ሰዎች የደከማችሁ ሰዎች እናንተ ካላችሁ ለእናንተ ነው። እዚጋ ይቆምኩት። ክብር ለእግዚአብሔር ይሁን። አንዳንድ ጊዜ ወድቀን እንዳልወደቀን እንሆናለን። ስተን እንዳልሳተን እንሆናለን። ደክሞን እንዳልደከመ ሰው እንሆናለን። ታመን እንዳልታመመ ሰው አተን እንዳለው ሰው እንሆናለን። በጣም ብዙ ሰው እንደሱ ነው። ሳይበላ ይበላ የሚመስል የኛ ሀገር ሰው እኮ እንደዚህ ነው። እስቲኪኒ በባዶ ሆዱ እዚያ አፉ ላይ ይዞ እኮ የሚሄድ በጣም ብዙ ድካም ውስጥ አለ። ይህንን ሁሉ ነገር መለወጥ የሚችል ጌታ የለም ወይ ብትሉ አለ። ግን እኛ ይህንን ነገር አምነን አድሚት አድርገን ወደ ጉዳዩ ባለቤት መምጣት ስላልቻለ ስለዚህ ለእንደዚህ አይነት ሰዎች መልእክት ነው ይሄ። የእግዚአብሔር ቃል የማይፈታው ነገር ስለሌለ የእግዚአብሔር ቃል የማይቀይረው ነገር ስለሌለ፣ ስለዚህ እንደዚህ አይነት ነገር ሲኖርባችሁ፣ እንደዚህ አይነት ነገር ውስጥ ስትገቡ ከዚህ ቀደም መሬት ላይ ኖረው የነበሩ እኔና እናንተ ባለፍንባቸው የህይወት መንገዶች ያለፉ የተለያዩ ትልልቅ ሰዎች እዚህ ውስጥ አሉ፣ አባቶች አሉ። በዚህ መንገድ ያለፉትን ታላላቆቻችን እንዴት እንዳለፉትን ጠይቅ። ከዛ ከነሱ ህይወት ተምረን እናልፋለን። ብርቅ አደለም መሳሳት ብርቅ አይደለም መውደቅ ለዚህ የመጀመሪያው እንደዚህ አይነት ነገር ሲከሰት ምንድነው የምናደርገው ካላችሁ የምናደርገው የግል ጊዜ መውሰድ ወይ ጥሞና ሮብለት ተናግሬአለሁ ያለው የግል ጊዜ እስቲ በሉት የግል ጊዜ ማለት ማለት ነው እንደዚህ በማህበር የምንጨጫበት ነው አይደለም ከሰዎች ጋር ቁጭ ብለን በጠረጴዛ ዙሪያ የምናወራው ነው አይደለም በግላችን ከማን ጋር ከእግዚአብሔር ጋር ማንን ጨምረን ማንንም ምን ጨምረን ምንም

የሰው በግ እየጠበቀ ሰማንያኛ ዓመቱ ላይ መጥቶ እግዚአብሔር የጠራው ሙሴ ከዛ በኋላ ሄዶ ግብፅ አራት መቶ ሰላሳ ዓመት በግዞት የነበረውን እስራኤል መንጭቆ በእግዚአብሔር ኃይል ይዞ ከወጣ በኋላ ምድረ በዳ ላይ ይሄንን ህዝብ ይዞበት ይዞ የሚመራበትን ህግ ለመቀበል ከእግዚአብሔር ጋር ቀጠሮ ነበረው። በሰላም ነበረ፣ ቀን በደመና ሌሊት በሰዓት አምድ እየመራው ወሰደውና ከእግዚአብሔር ጋር የነበረውን ኃላፊነት የነበረውን ይሄንን ሁሉ ህዝብ የሚመራበትን ጥበብ፣ ያንን ጽላት፣ ያንን ህግ ሄዶ ተራራው ላይ ከእግዚአብሔር ጋር አርባ ቀን ቆይቶ ተቀብሎ አርባ ቀን ቆይቶ ተቀብሎ ሲመለስ ያሰበው ነገር እንዳላሰበው ሆነ። ሲወርድ ምንድን ነው የምሰማው? አለ ኢያሱ አጠገቡ አለ። የሆነ ዘፈን እሰማለሁ፣ የሆነ ግርግር እሰማለሁ፣ የሆነ ምናምን። ኖ ኖ ኖ ኖ የምሰማው የዘፈን ድምፅ ነው። ምንድን ነው አለ። ሲወርድ አሮን ለህዝቡ ጥጃ ሰርቶ፣ ጣውት ሰርቶ እነሆ ከግብፅ ምድር ያወጣችሁ አምላካችሁ ብሎ ሙሴ ትእዛዙን ተቀብሎት ከመሪው ካወጣቸው ከእግዚአብሔር ይዞ ሲመጣ እይታቸውን፣ አይናቸውን ከእግዚአብሔር ላይ ገንጥሎበት ጥጃ ላይ ለጥፎበት ወርቅ ላይ ለጥፎበት የህዝቡን አቴንሽን ሰርቆት መንገድ አሳስቶ ጠበቀው። ይህን ጊዜ ሙሴ የተናደደና ይዞት የመጣውን ጽላት ማን የሰጠውን አመለጠው ከእጁ ኢሞሽናሊ ሆኖ ተናዶ በገጠመው ምክንያት በገጠመው ችግር ምክንያት በደረሰበት ነገር የተነሳ ካየው ነገር የተነሳ ኢሞሽናሊ ሆኖ ከእግዚአብሔር የተቀበለው ሰብሮ ሰብሮ ታስትዛለው። የተቀበለው ከእግዚአብሔር እንደዚህ ሆናችሁ ሰውታለ ከእግዚአብሔር የተቀበላችሁትን ነገር ድንግት በሆነ በሆነ ምክንያት ከእጃችሁ እጥት ያደረጋችሁት ስብር ያለባችሁ ጥፍት ያለባችሁ ፓስተር ቸሪ ከእግዚአብሔር ነበር የወሰድኩት ዛሬ የለም። ምችል ምክንያት ሊኖራችሁ ይችላል። የጣላችሁበት፣ የሰበራችሁበት፣ ያጠፋችሁበት ከእጃችሁ ያመለጠበት ምክንያት ይኖረዋል። ጥት አድርጋችሁ ባዷችሁን ግራ ገብቷችሁ ከእግዚአብሔር ጋር የነበረው ነገራችሁን ያንን ህዝብ ይዛችሁ ቀጣይ ህይወታችሁን ልትመሩበት ቀጣይ ስራችሁን ቀጣይ አገልግሎታችሁን ልትወስበት የነበረው ነገር ጋር ትናንት ጠርቶት ነው እግዚአብሔር። ዛሬ ሳይጠራ ተራራ ላይ ሄደ ሄደ ተራራ ላይ እናንተ ናችሁ ያሰብራችሁኝ፣ ኑ ምስክር ትሆናላችሁ። እንዲሁም በአሮን አላለም። ምክንያት አለው እዛ ጋር ይሄ የሆነበት ምክንያት አለው። እግዚአብሔር ከምክንያታችን በላይ ነው። ዛሬ ድንገት ከእጃችሁ ይሆን ነገር ያመለጣችሁ ሰዎች አላችሁ፣ የምታመልኩት አምላክ የእንደገና አምላክ ስለሆነ የግል ጊዜ ይኑራችሁ። ቸር ይህንን አጣውትን ተመልሶ ሊሰጥ ይችላል። ምን ይሳነዋል? እግዚአብሔር ሙሴ ወጣ ዘፃ 34 ላይ ሄዱ ከቁጥር አስር ጀምሮ እንደዚህ ይላል እግዚአብሔርን ሙሴን አለው። አሁን ሳይጠራ ነው መጣው። ሳይጠራ ረጅም ጊዜ እግዚአብሔር አልቀጠረውም። እዛ ቀጠሮ ቦታ ና ሙሴ እሰራልሃለሁ አላለውም። የሰበረውን ሰብሯል ፍጥጥ ብሎ አሁንም እዛችሁ ቦታ ላይ ሄዶ ቁጭ አለ። ቀናት ወሰደ ጊዜ ወሰደ። ቢያሳዝንም እንኳን እንደ ምረቱ ብዛት የሚራራው እግዚአብሔር ራራለት፣ ራራለት። እግዚአብሔር ይራራል። አሜን በሉ ቤተሰብ ጨክኖባችሁ ሊሆን ይችላል። ባሎቻችሁ ጨክነው ሊሆን ይችላል። ሚስቶች ጨክነው ሊሆን ይችላል። የኔ የምትሏቸው ሰዎች ጨክነው ሊሆን ይችላል። እድሉን አበላሽቷል፣ ከዚህ በኋላ አይነሳም ብለዋችሁ ሊሆን ይችላል። የፈጠራችሁ አምላክ እግዚአብሔር ግን እንደገና አምላክ እንደገና እድል ይሰጥ እስቲ አሜን በሉ። እግዚአብሔር እንደገና እድልን የምናመልከው ያው ስለ ክብር ለኢየሱስ ይሁን። ቁጥር አስር እግዚአብሔርን ሙሴን አለው ሁለት የድንጋይ ጽላቶች እንደፊተኞቹ አድርገህ ጥረብ። እንደሰበርካቸው እንዳረካቸው እንደሰበርከው ትናንት ጠርቦለት ነበር። ዛሬ ያል ጠርብልህ ጥረብ። ራስ ስራ አለ። ጊዜ አለ። እጥል ጥሞና ምን ይሰጣል መሰለ እግዚአብሔር ዳይሬክሽን እንዲሰጣል የምታደርገውን ነገር ይሰጣል። የጣልከውን የምታነሳበትን መንገድ ያሳያል። የግል ጊዜ ይኖራል። ህይወታቸው የተበላሸ ሰዎች አትቅበዝበዙ፣ እድሎች ያበላሻችሁ ሰዎች አትቅበዝበዙ። የእናንተን ነገር የሚሰራ የሰው ኃይል የለም። የእናንተን ነገር የሚሰራ እግዚአብሔር ብቻ። የሰማኝ ሰው አሜን ይበላይ። እንደ ፊተኞቹ እንደ ሰበረካቸው ምን አድርጎታል? ሙሴ ማለት ነው። ሰብሯል። እስቲ ይበሉት ሰብሯል። ሰብረኸዋል። ትናንትና የሰጠኸውን ሰብረሃዋል ያን ንጹህን ሰብርኸዋል። የሰበርካቸው የፊተኞቹን ጽላቶች የነበሩትን ቃሎች ምን አድርጋቸው እጽፍባቸዋለሁ። የጠፋብ ጽሁፉ ነው አደል? የምፈልገው እሱን ነው አደል? መመሪያውን ነው አደላው? እዚህ ይዘህ የምትወጣ እኔ እጽፍልሃለሁ፣ ግን ሰብረሃል። የሰበርከውን ስራ ጥሞና ስትይዝ ዳይሬክሽን አለው፣ ጊዜ መንገድ አለው፣ መውጫ አለው። ጽፍባቸዋለሁ ነገም የተዘጋጀሁ በማለዳም ወደ ሲና ተራራ ወጥተህ፣ በዚያ በተራራው ራስ ላይ በፊቴ ምንበል ቆም ስሙ፣ በደንብ ካንተ ጋር በሉልኝ። ይህን ማንም ሰው አይውጣ፣ እኔና አንተ ብቻ የምንጨርሰው ነገር አለ። ወገኖች እግዚአብሔር ብቻ ለብቻ ይፈልገናል። አሁን ትልቁ በሽታ ብቻ ለብቻ ሰው የለም። ከእግዚአብሔር ብቻ ለብቻ ስትሆን ስራ ይሰጥሃል። ስራ ይሰጣል። ስራህን ታቃለ፣ ኃላፊነትን ታቃለ፣ ግዴታህን ታቃለ። ማረግ ያለብን ታቃለ፣ ማረግ የሌለብን ብቻ ለብቻ ማንም ሰው ካንተ ጋር አይውጣ። በዚያ በተራራ ራስ ላይ በፊቴ ቁም፣ ማንም ሰው ካንተ ጋር በተራራውም ሁሉ ማንም አይታይ፣ ብቻህን ነው መፈልጋለሁ እግዚአብሔር። ዛሬ ማለዳ እግዚአብሔር እንደዚህ ይላችኋል፣ ብቻችሁን እፈልጋችኋለሁ ይላል። ብቻችሁን ይሄ ጀማ የመንጋር ውጫችሁን አቁሙና ብቻችሁ እንፈልጋችኋለሁ። ከእኔ ጋር ዲል እናደረጋለን። ያበላሻችሁት ህይወት አላሁ የሰበራችሁት ህይወት አላሁ ያጣችሁት ልጅነት አላው ያጣችሁት ድንግልና አላው የሰባበራችሁት ኃላፊነት አላው ብቻችሁ እንፈልጋችኋለሁ። ለምን እንሰራለን ድጋሚ፣ እግዚአብሔር እንደገና ብላል። ሰብራችሁ እንደገና ግርግር ውስጥ አትግቡ። ብቻችሁ የሚገርም ማንም አይታይ፣ መንጎችም ከብቶችም በዚያ ተራራ ላይ አይሰማሩ። ጥሞና ጊዜ ያስፈልጋል። ከእግዚአብሔር ጋር ጊዜ ብቻችሁ። ምንም እናደረገበት እነዚህ ከብቶችም መንጋውን ምንም አይኖርበት ስራ ምናም ይዛችሁ ማትገቡ። ጥሞና ሲባል ቁጭ ብለህ ሂሳብን የምትደምርበት ቦታ አይደለም። አንዳንድ ሰው ጥሞና ብሎ ዘግቶ ብቻውን ቁጭ ብሎ ሂሳብ ይደምራል። የቤት ክራዩን የልጆች ትምህርት ቤት ወጪ ምናም፣ አቤት አቤት አቤት አቤት ብሎ የት ሲያነሳ ስልኩን ጸሎት ላይ ጸሎት ላይ ጊዜ የሀገር ውስጥ ገቢ በስማ ይሄ ብቻ ብቻ አለ ይሄ ከገበያ ላይ ነው ያለው። ከብቶቹን ይዘን የገባው ከብቶች አይገቡም። አንዳንድ ሰው ያሳዝነኛል። እኔ በቃ የጥሞና ጊዜ ለብቻዬ ብሎ ቁምጣ አድርጎ በስነ ስርዓት፣ ሁለት ስልክ ይዞ መናፈሻ ቦታ ሄደ። እንዴ አሸዋ ላይ መሆን እኮ ብቻ ጊዜ አይደለም። እነዚህ ካሉ ው ለዚህ ላይ ያሉት በሙሉ ይደውላሉ። ብቻህን አደለህ። ስራ ይዛችሁ ብቻችሁ ናቱ። ከጣጥሱት ወገኖቼ፣ ዛሬ ቢሆን መጨረሻችሁ፣ ተጨባብጣችሁ ጨርሱ። ያለቀ ሰዓት ላይ ያላችሁ ሰዎች አላችሁ፣ አስተካክሉና ጨርሱ። ብቻችሁ የጣላችሁበት ቦታ ሂዱና ከጌታ ጋር የጣላችሁትን መሰዊያ አንሱትና፣ ብቻችሁን ከእግዚአብሔር ጋር የልጅነታችሁን ድምፅ ይፈልገዋል። ጊዜ ይህት ጋ ምን እንዳረጋችሁ ታውቃላችሁ። እናንተ እሱን ሰውራችሁ ፎርጂ እንዳታርጉት ህይወታችሁን። ይሄ ምን ይጠቅማል? ፓስተር ቸሪ ካላችሁኝ ከእግዚአብሔር ጋር ድጋሚ እድል ይሰጣችኋል። ቀጣይ ሙሴ ከዛ በኋላ ተሰበረው፣ ጠገነለት፣ ሰጠው። እግዚአብሔር እስራኤልን መራ አርባ ዓመት መራበት። ተበላሽቶ ይቀር ነበረ። አቅጣጫ ይጠፋ ካርታው ጠፍቶበት ነበር። ሰብሮት ነበረ። በምን በንዴት ተናዳቸው። የሰበራችሁ ተበሳጭታችሁ፣ የሰበራችሁ ሌሎች ሰዎች አናደዋችሁ፣ በሌሎች ሰዎች ግፊት፣ በሌሎች ሰዎች ማታለል፣ በሌሎች ሰዎች የሆነ ነገር በብስጭትና በተለያየ ምክንያት የጣላችሁትን የምታነሱት ብቻችሁን ከእግዚአብሔር ጋር ሆናችሁ ነው። የግል ጊዜ ይኑራችሁ እያልኩኝ ነው እናንተ ሀሳቡን በደንብ እንድታዩት ጋብዛችኋለሁ ሰላሳ አራተኛው ምዕራፍ ጥሞና አይኑራችሁ ይሄ ትውልድ የተሸነፈው በዚህ ምክንያት ይሄን ናቱ ስለዚህ ያገኘው ሁሉ ይወስዷል ጥርቅ ድሮ አንድ ነገር ቆይስ የጌታ ፍቃል ጠይቅ እግዚአብሔር እንደሚል ልስማ እግዚአብሔር ካለ እግዚአብሔር ከፈቀደ እግዚአብሔር ፈቃድ ምን እንደሆነ ቆይ ልወቅ ይባል አሁን አለ ወይ አለ፣ ለምለም ከመሰለ ፈር ሎጥ ልክ እንዳየው ማለት ልምላሜ ይኑር እንጂ ሳሩን ይኑር እንጂ በሬሆ የለመለመውን ሳር ስታይ ገደሉን ሳያየው እየሄደ ይቀረቀራል። ለምን የለውም ግን ኖ የስ አይለውም። እግዚአብሔር ለምን ጥሞና የለውም፣ ጊዜ የለውም፣ አይሰማም። ስለዚህ ነው በውድቀት ላይ ውድቀት እየደረበ የሚሄደው በውርደት ላይ ውርደት እየደረበ የሚሄደው በሽንፈት ላይ ሽንፈት እየደረበ የሚሄደው። ዓለም ላይ የተቀመጠው የወጥመድ ዳቦ እንደሆነ ሳያውቅ መርዝ የተደረገበት ዳቦ ሄዶ ሊበላ ሲል መርዙ ይዘዋል፣ ወጥ መዱ ይዘዋል። ጥሞና ይኑራችሁ። ነያሱ ህዝብ ይዘው የተሻገሩት ከእግዚአብሔር ጋር ጊዜ ነበራቸው እና አዳም የፎረሹት ጥሞና አበላሽተው ነው ከእግዚአብሔር ጋር ነበራቸው፣ ጊዜ ነበራቸው። ድንገት የሆነ ነገር ሲፈጠር ብቻቸውን ቀሩ። ራቆታቸውን ሆኑ። አታቺ ታረጋቸው ሰይጣን ሌላ ሶስተኛ ወገን ሲያስገቡ የምታመልኩት የምትከተሉት የዳናችሁበት ጌታችን የምንለው የእኛ የምንለው ዘወትር የምንከተለው ተስፋ የምናደርገው አንድ ቀን በክብር ይመጣል ብለን እየጠበቅ ነው ያለ ወዳጃችን ህይወቱን አሳልፎ የሰጠን ጌታችን እና መድኃኒታችን ኢየሱስ ክርስቶስ በምድር በስጋ ወራት በነበረ ጊዜ ሰው ሆኖ በምድር በተመላለሰ ጊዜ የግል ጊዜ ነበር። ጌታችንና መድኃኒታችን አልፋና ኦሜጋ አሸናፊው ጌታ በሰማይና በምድር የተፈራ ስም ያለው ኢየሱስ በምድር በስጋ ወራት በነበረ ጊዜ የግል ጊዜ ከአባቱ ጋር ነበረው። ዝም ብሎ እንጀራ እያባዛ ስንዴ እየበተነ እያስተማረ እየፈወሰ እየበላ እየጠጣ ዝም ብሎ ሄዶ መስቀል ላይ አልሞተ። እያንዳንዷ ቀን ላይ ከጋባቱ ጋር ጊዜ ነበር። እና ያንን ፈተና ያንን ከባድ አስጨናቂ ችግር በምን ያለፈ መሰል፣ ከአባቱ ጋር በጣም ኃይለኛ ግንኙነት ነበር። የግል ጊዜ ይኖራቸው አንዳንድ ሰው የግል ጊዜ ሲባል የግድ ሌሊት ዘጠኝ ሰዓት ይመስል ነው። የትኛው ጊዜ ነው በጣም አይፐር ምትሆኑ በጣም አሪፍ ምትሆኑ

ትራፊ ይባላል እግዚአብሔር ትራፊ አትስጡ ካናቱ አፉቱ አሪፍ ታይም ባላችሁ ሰው አስር ዴቃ ሃያ ዴቃ ሰላሳ ዴቃ አስለምዱት እራሳችሁ ትንሽ ጊዜ ውሰዱና ቁጭ በሉና ከሌሎች ነገሮች ውጭውና ሁኑና እግዚአብሔር ጋር ተበላሽቶባቸዋል ህይወት አቆም ኦኬ የተበላሸ ነገር እጃችሁ ላይ አለ። ውጤቱ ተበላሽቷል። አዎ፣ ውጤቱ ምንም መሆን አይችልም። ይህን ውጤት ያበላሸብኝ መንገድ አለ። ስለዚህ ቁጭ ብዬ የምቀይረው መንገድ አለ ማለት ነው። ይህንን ውጤት ያበላሸብኝ ሰርክሌ ጓደኛ ካለ ጓደኛ ነው የምቀይር፣ እውቀት ካለ እውቀቴን ነው የምቀይር። ዛሬ እጄ ላይ የገባውን ነገር የተበላሸ ነው ብላችሁ እጆቻችሁ ላይ ያለው ህይወት ተበላሽቷል ካላችሁ እሱን የሰጣችሁ መንገድ አለ። መንገድ አለ፣ እውቀት አለ፣ የመጣችሁበት ሰፈር አለ። ስለዚህ ይሄንን ውጤት ለመቀየር መንገድ ቀይሩ። ቤተ ክርስቲያን መጣችሁ፣ እዛው ቁጭላችሁ እናንተ ያላችሁበት ቆሻሻ ውስጥ ዝንቡን እንዴት አርግ እኔ እዚህ ሲመጣ ሽልልልሃለሁ ይሄዳል። ዞር ስትል መልሶ ዝንቡ ይመጣል። ቆሻሻ ቦታውን ቀይረው። የግል ጊዜ ያጠራሃል፣ ንጹሕ ነው። ኢየሱስ ወደ ተራራ ይወጣ ነበር። ከኢየሱስ ጋር የነበሩት ደቀ መዛሙርትም ጊዜ ነበራቸው። ዝም ብለው እንዳይመስላችሁ፣ ዓለምን ገለባ ብጠውት ይሄዱት ዝም ብለው አይደለም። የሆነ ዛሬ ምናምን አመት በተሞሉት ነዳጅ አይደለም የቀዱት። የግል ጊዜ ነበራቸው፣ ይጸልዩ ነበረ። ሂዱና የማቴዎስ ስድስት ኢየሱስ ሲያስተምራቸው የግል ጊዜ እኔ ያለው በቃ አግኝታችሁኛል ከኔ ጋር በልታችኋል፣ ችግር የለውም፣ ወደፊት መንገዱ ቀና ነው መንገዱ ምናምን አላላቸውም። አንተ ስትጸልይ ወደ ቤትህ ግባ፣ እልፍኝህን ምን በል። ስለዚህ እልፍኝህን ዝጋ የሚለውን ሞባይልህን ዝጋ በሚለው ለውጡ። ሞባይልህን ዝጋ፣ ጆሮህን ዝጋ ይሆናል ይህን ዝጋ ዘጋጋ በቃ ችግር የሚያመጡብህን ጦስ የሚያመጡብህን ነገሮች ዘጋጋ። የምዘጋው እንኳን በር ባይኖር ኢየሱስ ሲያስተምር አንተ ግን በእልፍኝህን ዝጋ፣ ከዛስ ወደ እልፍኝህ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ መንበል አቃ አትጠግ አትጩ፣ ዝም ብለ በስውር የሚያየው አባትህ አለ። ብቻችሁን ልክ ስትመጣ ዌልካም ልጄ። አሁን ይውላችሁ ዛሬ ይሄን እያወራው እግዚአብሔር ልጆቹ ወደ መቅደሱ ልጆቹ እንደ ቀድሞ ወደ ጸሎት በጉልበቱ ስር መጥተው በተጎለዳደፋ አንደበት አባቢ ሲሉት ለመስማት እግዚአብሔር እየናፈቀ፣ እነዚህ ደግሞ ልጆቹ ወደ ፊቱ መጥተው ብቻቸውን አባቴ ሲሉት ወይዬ የሚላቸው አለ። ክብር ለእግዚአብሔር ይሁን። ያን ጊዜ የማታቂው ሰላም የማታቂው እረፍት ተሰምቶች ደስ ብሎች የሚያውቁች ሰዎች ባሉበት ቤት ውስጥ በእርጋታ የመኖር እድል ታገኛለሽ። ሰባት ቤተሰብ ውስጥ አንዷ ኮረዳ ሴት መጥተው ስድስቱ ለምን አታገቢም ብለው ድራሿን አጥባት ስትመርጪ ነው ቆመሽ እንዳትቀሪ የመውለጃ ጊዜሽ ይሄዳል ምናምን ብሎ ጂኒ የሚጠቀምባቸው እናት አባት እህት አለ። ታቃላ ተጠንቀቁ እህቶች። እነሱ ነው እየገፈተሩ ሰዎችን ጉንጓን። በርከክ ስቲ ፈጣሪሽ ባልሽ ነው። ይ የማይሞተው ወዳጅሽ አጠገብሽ ቆሟል። ለዘላለም አምባሽ አብሮሽ የሚኖረው የማይከዳሽ የሚወድሽ የሚሳሳልሽ የሚራራልሽ ከአንቺ ጋር ሁልጊዜ መሆን የማይታክተው የሚፈልግሽ ህይወቱን አሳልፎ የሚሰጥሽ። ይህንን አይተሽ ተነስተሽ በሰባ ኪሎ ሰውዬ ራሴን አጠፋለሁ። ይሄ መዛባት መዛባት ነው። በረኪና እጠጣለሁ። በረኪና ጋር የሚወስድሽ ይሄ ሲጠፋ እልፍኝ ስትዘጉ ዋናውን ታገኙታለ። እልፍኝ ስትዘጉ ባለቤታችሁን ታገኙታላት። ለምን እንደፈጠራችሁ ታገኛላችሁ። ያልሰጣችሁ አይጠይቃችሁም። ግራ አትጋቡ። እልፍኝ ስትሰጉ ያላችሁበት ችግር ውስጥ እያየሽ ያለሽውን አይቼዋለሁ ይላል። አንዳንድ ችግርን እኮ ለቤተሰብ ብትነግሩት አይገባውም። አንቺማ ዝም ብለሽ ስትጠግቢ ይህን የመሰለ ሰው ይሏቸዋል። ማንም ሰው ማየው ችግር ውስጥ ቁጭ ብሎ የሚያለቅሱ ሰዎች አሉ። አንቺ ጥጋብ ነው ጥጋብ ነው። ማንም የማይረዳቸው ሰዎች ቢያለቅሱ አይሰሙ፣ ቢያወሩ አይደመጡ፣ ሁሉ ጀጅ ያደርጋቸው ዙሪያቸው ያለው ዙሪያ ገባቸው ፈራጅ የሆኑ ሰዎች ብዙ ናቸው። ከነዚህ ሁሉ ነጥሎ ሳታወሪው የሚገባው ሳትነግረው የሚሰማህ ያለህበትም ሁኔታ የሚያቅ የምታየውን ያየ የሰማኸውን የምትሰማ እልፍኝህ ይጠብቃል። እልፍኛል አደባባይ ላይ አይደለም፣ እልፍኛች ውስጥ